ይዘሮ ራሄል እንግዲህ ይዛ የመጣችው አጀንዳ ሳይሳካላት ቀርቷል ማለት ነው። እንግዲህ ብዙ እርቀት የሄደችበትን መንገድ ሁሉ እንግዲህ ባቢና ሮቤ ውጤቱ ላይ አግኝተዋል፣ ታሪክ ሰርተዋል ማለት ነው። እንግዲህ አረገዝ ኩልሽ ልጅ በሆዴ ይጀላለው በሚል እንግዲህ እሱን ወደ እሱ ለማቅረብ ያሰበችው ነገር እሱ በእርግጥ ግንግጦ ግጦ በፍጹም። እንዴት አይነት ጭራቅ ነች! እንዴት ሊፈጠር ይችላል? ሆን ብለሽ ያደረግሽው ነገር ነው። ስለዚህ እንዴት ብዬ ነው እኔ ፍቅር ሆን ብዬ የማደርገው? እንዴት ሆን በቲማ ትከላከይ ነበር ራስሽን ሲላል፣ አንተም ጠጥተ ሰክረህ ነው እኔም ጠጥቼ ሰክሬ ነው የተፈጠረው ስትል ነበር የነገረችው። ሆኖም ግን እንግዲህ አማካሪ ማገኘት ጥሩ ነው። ለሮቤል ሲያማክረው ሮቤል ደግሞ ትልቅ ሚስጥር ነው የነገረው። ምክንያቱም ድሀ ሳለ ያልፈለገችው አሁን እንዴት ወደሱ ለመቅረብ ሞከረች የሚለውን ነው። ከዛም በኋላ እንግዲህ ሲያስበው ሱማው አባቱንም እንዳስወገደችበት ፖሊሶች እያጣሩ እንደሆነ ስትነገር፣ ከዛ ቀጣይ ደግሞ ንብረቱን ወደ እሷ አዙራ ሙሉ ለሙሉ ንብረቱን ሀብቱን ልትወስድ እንዳሰበች ሮቤል ይነግረዋል። ሮቤል እንዴት እንድትገኛል? እሷ እኮ የነጠጠች ሀብታምናት፣ ሲለው ሀብት እያስድሃ ሳለ እኮ አልፈለገችም። አሁን ሀብቱን ከሀብት ወስዳ እንጂ አንተን ወደ ሃይ መስለኝ ሲለው፣ እንግዲህ ባቢ እየነቃ ይሄዳል። ከዛም እንግዲህ ግብረ አበሮቿን አሰማርታ ስትሞክር ሁሉንም ነገር እንግዲህ ብሌንም እናት የተደረገውን ነገር በሙሉ እያመጡ ይነግራሉ። ሮቤል ደግሞ ለባቢ እውነቱን ነግሮታል። ይቅርታ አድርግልኝ፣ እናንተን ቢያወኳችሁ በራሄል ምክንያት ነው። ራሄል ናት ወደ እናንተ ህይወት ውስጥ የከተተችኝ። አንተና ጽናትንም ወይም ጽናትና ብሌንንም ለማራረቅ ተይ ነው በእሷ ወጥመድ ውስጥ የገባሁት። ይህ ግን ላደርገው ሄሌናዬ አልፈቀደልኝም። ስለዚህ ወደ እናንተ ፍቅር ተቀላቀ ያለው ከዚህ በኋላ አንተና እኔ ሁላችንም እሷን እሷ መታገል አለብን ሲለው፣ በጣም ተደሰተ፣ በጣም ተገረመ። ወይዘሮ እንትና የሮማን ግን አሁንም ድረስ ለእሷ እያለች ነበር። ሆኖም ግን እሷ እንደተሸነፈ ስታውቀውና ጆሮዋ ላይ ስልክ ስትዘጋባት፣ ረቺ ምንጭር እያለኝ ነበር ማለት ነው። እና አሁን የሆነ ሆኖ ራሄል ማነው ባቢ ለጽናት ትልቅ ታሪክ ሰርቶላታል። እስከ መጨረሻ ስትከታተሉ ታገኙታላችሁ። ሰላም ወደ ቻናል የተከታታዩ ሰላማችሁ በያላችሁበት ይብዛል። በቻናል ያዲስ የሆናችሁ ሰብስክራይ፣ ላይክ፣ ሸር እያረጋችሁ አበረታቱኝ። ነባሮችም እንደምታበረታቱኝ ከልብ አመሰግናለሁ። እንግዲህ ወይዘሮ ራሄል አረገዝኩ ያለችው ውሸት እንደሆነ ተገልጿል ማለት ነው። አሁን እሱ በዛ መንገድ ንብረቱንና ሀብቱን እንጂ እሱን እንደማትፈልገው ይህን ውርጋጥም ሊያደርግልኝ ነው ስትል ወይዘሮ ሮማን ተናግራ ነበር። ሮማንም እንግዲህ ምን እያሰቡ እንደሆነ እያንዳንዱ ነገር እያለ ስትላት፣ ጽናት እንግዲህ ፖሊስ ጣቢያ ሄዳ አንዳንድ መረጃዎችን አጣርታ ስላቶ ተስፋ የመታ ነበር። ገና እያጣሩ እንደሆነ ነበር የነገሯት። ይህን የሰማችው ነበረች ወስዳ እንግዲህ ለራሄል የነገረቻት ማን እንደሚያጣራ በአንድ ላይ ሆነው እያሰቡልሽ ነው ጋሽ ግርማና ጽናት ስትላት፣ እኮ ይሄን ነው እኮ ያልኩት። ዝም ብሎ አርፎ አይተኙም። አንቺም ብዬች ነበር እኮ መጀመሪያ አንቺ በእኔ ቦታ ቢትሆኚ የቤተሰቦችሽን ያስወገደብሽን አባትየው ነፃ ያወጣበትን ነገር ለማጽደቅ አንድ ነገር እርምጃ ሄዳሉ ብዬ ሰግሬች ነበር። አሁን ጥሩ መረጃ ይዘች መጣች ስትል ትነግራታለች። ከዛም በኋላ እንግዲህ ባቢም እንግዲህ እና ሮቤል አንድ ላይ ሆኖ ለመስራት ሲያስቡ፣ አሁንም እየተመላለሰች የተመላለሰች እሱን ልጅህን አንድ ላይ እናሳድገው ያገናኘን ይሄ ልጅ ነው፣ በፍጹም ሊሆን አይችልም እያለ ባቢም ሲላት ነበረ። ከዛ በኋላ እንግዲህ ሁላቸውም ሮቤልን መስሪያ ቤት ድረስ ሄዶ ሲያናግራት ምን ይዘህልኝ የመጣ አንተ ነፈዝ? ምንም ነገር እያደረግክ አይደለም። ታዲያ እኔ ምን ላድርግ? ምንም አይነት እንቅስቃሴ እኮ የላቸውም ሲላት፣ አንተ ዝም ብለህ ነው እያለች እሱን፣ አሁን ውጣልኝ፣ ከዚህ ውጣልኝ። ምንም አይነት እንቅስቃሴ የለች፣ ገንዘብን ምከፍልህ እኮ ልታጣራልኝ ነው፣ ውጣልኝ ብላ ታስወጣዋለች። ወይዘሮ ራሄል ግን ወይዘሮ ሮማን ግን እያንዳንዱን ነገር፣ ከቤት ውስጥ የተሰራውን ነገር ትናገራለች። እንዲሁም አሁን አንተ በንብረት ፈልጋ ነው ከአንተ የተጠጋች ንብረትን፣ እንግዳ እንደዛ ከሆነ ንብረቱን ወደ ጽናት ማዞር አለብኝ፣ ይህ የሚገባው ለእነ ጽናት ነው ሲለው ባቢለሮቤል አዎ ይህን ነው በቃ አንተ ንብረቱን እንጂ አንተን አትፈልግም የሚለው ነገር ትክክለኛ መሆኑ የተገኘው ወይዘሮ ራሄል ለሮማን ምን የነገረቻት? ይህን ውርጋጥ አልፈልገውም ንብረቱን ብቻ መውሰድ ነው የምፈልገው እንጂ እሱ ምን ያደርግልኛል? ይህን የመሰለ ድርጅት ይዤ ልንፈራሰስ ነው እያለች ነው መንፈራሰስ። ለአቶ ተስፋዬም አልሆነ ማለት ነው። ከዛ እንግዲህ ለጽናት ደወለላት ማለት ነው። ጽናት ደግሞ ከባቢ ጋር ተገናኝታ እንግዲህ ድርጅቱን ያንቺ ነው የራስሽ ነው ድርጅቱን ላንቺ ነው መመለስልሽ፣ ሲላት፣ ማመን አቃታት። ምነው አልተደሰሰሽም እሷ ሲላት፣ አይ እኔ ሳይሆን አባቴ ነው የሚደሰተው በዚህ ነገር የደከመበት አባቴ ነው አለችው ማለት ነው። አይ ማንኛውም፣ እኔ ግን ላንቺ አልሆነሽም ሲላት፣ እንደ እሷት በለኝ ባቢ፣ እኔ የምፈልገው አንተን ነው እያለችው ነበር። ጥሏት የሄደው እሮቤል ደግሞ አሁን እኮ ቢሌን ትቀየመኛለች፣ በዚህ መንገድ ቀርቤያት አፍቃሪ መሆኔን በኋላ ስትሰማ ሲለው ያንተ እንኳ ይሻላል። መጀመሪያ በሌላ ነገር ብትቀርባትም ያን አሸንፎ ፍቅሯ አሸንፈው ወደ ፍቅሯ ሳትበድላት ገብተሃል እኮ በፍቅሯ ገብቼ በደሏን በበደል ላይ እያደረግኩባት ነው ሲለው፣ አሁን ግን ቅደም አት ሮቤል፣ አሁን ቅደም ቶሎ ብለ ለራሄን ነገራት። በምን አይነት መንገድ እንደገባ በኋላ ችግር እንዳይፈጠር አለው ማለት ነው። እሺ ብሎ ከዛ እንግዲህ ጮቤ ሲረግጡ፣ ደስታ በደስታ ሲሆኑ ራሄል ሮቤ ማነች ብሌን እና ጽናት ምንድን ነው ብላ ሴትዮዋ ያዘችውን በቁሟ ለቀቀችው። ወይዘሮ ሮማን እንደዴ በቃ ንብረቱ ተመለሰላት እኮ አወረሳት እኮ ብሎ ብላ ስትነጋት እኔ አላምንም እኔ አላምንም አለ በቃ ሰጠት በላ ባለቤቶቹ ተመለሰ ብላ ስትላት፣ ወዲያውኑ ውድ አድርጋ ንብረቱ ተቀምሻል ወደ ነፅናት ተዙሯ ሲሏት፣ ራሄል መስሪያ ቤቱን አበደች። እና ታዲያ ጆሮ ከኔ ላይ ጆሮ ትዘጋለች እንደ ደግሁንሻል እንኳን አንቺ ነጫጭባ አንቺ ምን እያለ በቃ የንዴቷን ተወጣችባት። ከዛም በኋላ እንግዲህ ሮቤል ለራሄል ጽናትና ባቢ የማያስቀጥላቸው አንድ ችግር ሳይፈጠር አይቀርም እና አሁን እየተራራቁ ነው ሲላ፣ ጮቤ የረገጠችው እውነት መስሏት ተደሰተች። ግን እሱ የእሷ ሚስጥር እየወሰደ አውቆ በውሸት መረጃ እያመጣ እንዲቀባበሉ ከባቢ ጋራ ምክር ወስደዋል ማለት ነው። እየመጣ የሚነግራትን እያመነች እንድትሄድ ስትዘነጋለት ንብረት ሀብቱን ወደ እሷ ዙሮ ጽናትን ለማስደሰት ቦታ ቢዚ እንድትሆንለት እያደረገው ነው ማለት ነው። ሮማንም ትልቅ ሚስጥር አለኝ አለቻት። ምንድን ነው? በቃ አሁን ባቢ እና እኔ ልንጋባ ነው እኮ። በሆዴ ሌላ ነገር ልጅ ያስኩለት ስትል፣ ኧረ እባክሽ አለቻት። አዎ በጣም ተደሰተች። ከዛ በኋላ እንግዲህ እነሱ ዘሮ ራሄል ከባቢ ቤት ሄዳ ስትናደድና ሮቤልን ስታዋራ፣ ምን ሆነሽ ነው የተናደድሽ መስያሽ? አይ አልተናደድኩም። ስለ ልጃችን ና ስለ ጋብቻችን እንሰብየ ነው የመጣሁት። የምን ጋብቻ ነው አላት። እንጋባ እንጂ የረባክሽ። ትቀልጃለሽ እንዴ? ይልቅ አንድ ምክር ልንገርሽ የምትሰሚኝ ከሆነ። ምንድን ነው አስወርጁ አላት። ምን እንዴት ነው የማስወረደው? ልጁን እንዴት ይሄን ታስባለህ? ብላ ስትንጨረጨር፣ ምንም አረጋችን እንግዳስ ይህ ነው እኔ ያለኝ እንጂ ከአንቺ ጋራ በዚህ ተሳስሬ መኖርም አልፈልግም ሲል ነገራት። እንግዲህ ለብሌን ጽኑዬ ድርጅታችን ተመለሰ ብላ ደስ ሲላት፣ ብሌን አንቺ ባለቤቷ እንኳ ይህን ያክል ናንቺ እንዳንቺ አልተደሰተች። ምን አስደሰተሽ ስትላት፣ እንዴ ማማ ለምንድነው በሁለታችን መካከል የምትገቢው? እኔ እኮ ብሌን እህቴ ናት እና ያለና አለቻት። አዎ በሁለታችን መካከል ገብተሽ አታራርቂ። እስቲ አሁን እናያለን ባለ ድርጅት ሆናችሁ አለ። የዚህ ጊዜ እንደ ምን ለማለት ፈልገሽ ነው? ፈጽሞ እኔና እሷ ልንለያይ አንችልም። እህትና ማሽነነ እንደዚህ እያደረግሽ በመካከላችን አትግቢ አለቻት ማለት ነው። ጽናት እና ባቢ እንገናኝ ብለው ሲገናኙ እንደሚገናኙ ሄዳ የተናገረችው እሷ እንግዲህ። ከዛ በኋላ ምን እንደተፈጠረ እንገናኝ ስትላት ሄዳ መስሪያ ቤት ላይ ጽናት ድርጅቱን አዞረችለት። ስትላት ሮማን አበደች፣ ራሄል አበደች፣ ሮማን ስትነግራት ማለት ነው። እሰራላችኋለሁ ስትል ሌላ አጀንዳ ያዘች። እንግዲህ ብሌን እና ደግሞ ሮቤል ተገናኝተው ፍቅራቸውን ወኪንግ ምን ነው ሰሞኑን ተውከኝ እያለችው እየተቀላለዱ ነበር። ከዛ ይህን የሰማች ደግሞ አበደች። ራሄል እና ይህንማ በፍጹም ሊያደርግ አይችሉም፣ እኔ እኮ ድርጅቱን እንጂ እሱን አልፈልገውም ስትል ደጋግማ ነገረቻት። እንግዲያስ ተቀድመሻል፣ ከዚህ በኋላ ዋጋ እሚልሽ አለቻት። እኔማ እሰራላቸዋለሁ አለች። ጽናትም እቤት ሄደች እና ለብሌን በቃ እኔና ባቢ ተለያየን ስትል፣ በፍጹም አትለያዩ ምን ተፈጥሮ? በቃ ከዚህ በኋላ እኔ አልሆንሽም ብሎ አለኝ ስትላት፣ አይ ነገሮች እናስብበታለን ስትል ወደ ሮቤል ወደ ኢትዮጵያ ብሄዳ ስትማናገር አንችልም። እስኪ ቁጭ ብለን መፍትሄ ምንም መፍትሄ የለውም፣ መፍትሄው ያለቀ ነገር ነው ሲላት፣ እባክ ቁጭ ብለን ና ተቀምጠን ስናወራ መፍትሄ ሊገኝ ይችላል። በሚል እንግዲህ በዚህ ጉዳይ ላይ ባቢና ብሌን ቁጭ ብለው ተማክረውበታል። ብሌን እና ሮቤል የገቡበት ነገር ጽናት ና ባቢ እንደማይለያዩ እናምናለን። ሆኖም ግን በዚህ የተበሳጨችው ራሄል ያግኔ ሰክሮ የነበረውን የስካር እንትን ቴክስት እንትን ፎቶግራፍ እንግዲህ በቴክስት እንግዲህ ለሁለቱም ለብሌንም ለጽናትም አስገብታላቸዋለች። በዚህ ምክንያት ይሆናል ብላ እንግዲህ አንድ ነገር እንድታደርግ ፈልጋ ነው። ግን በፍጹም የሆነ የሚያደርጉት ነገር የለም። ይህን ነገር ቢፈጽመውም ባይፈጽመውም በስካር መንፈስ የተደረገውን ነገር ጽናት አታምንበትም። ዋናው ቁጭ ብለው አለመነጋገራቸውን እንግዲህ ጋሽ ግርማ ገና ድርጅቱ ወደ ስማቸው መዞሩን አልሰሙም። ሲሰሙ ምን ያህል ይደሰታሉ የሚለው ከባድ ነገር ነው። አሁንም ግን ነገሮቻቸው ያለቁ አይመስልም። በመካከላቸው በቅናት መንፈስ ሮማንም ገብታባቸዋለች። እንግዲህ አሁን ቶሎ ብላ ተረጋግጦ ወደ እስር ቤት ካልተወረወረች ራሄል እነሱ ሰላም ሊፈጠር እንግዲህ ድርጅቱ ሲመለስ፣ ወይዘሮ ሮማንም እንግዲህ ሚስት አድርጉኝ የሚለውን ነገር ስትቀጥል ሌላ የሚጣሉት ይመስለኛል። እንግዲህ በዚህ በእናቷ ምክንያት ሊሆን ይችላል። እናቲቱ እንግዲህ ብዙ ነገር ብለዋታል። መድኃኒት ከማብላት አድርሰዋታ ጽናትን። ጽናት ከጋሽ ግርማ ጋር የዚህ ነገር ቢመጣ ፍቃደኛ ትሆናለች ብዬ አላምንም። ወደ ቻናል የተከታተሉ ስትከታተሉኝ ስለነበረ ከልብ አመሰግናለሁ። ዋናው ደስ ያለን እንግዲህ የነ ጽናት ድርጅት መመለሱ ነው። ባቢ በሂደት ወደ ጽናት እንደሚመጣ እርግጠኛ ነን። እንግዲህ ነገሮች ይዘገያሉ እንጂ እውነት መውጣቱ አይቀርም የሚለውን ነገር ያየንበት ነው። የዛሬውን ቪዲዮ በዚህ ተሰናብቻቸዋለሁ። ቀጣይ እስከምንገናኝ ሰላም ሆኑልኝ።